አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ የተወደዳችሁ እና የተከበራችሁ የወሎ አፕ ዩቱብ ቻናል ቤተሰቦች እንደምናላችሁ ሁሉ ሰላም ሁሉ መልካም፣ ከኔ ጋር አልሐምዱሊላ ሁሉ ሰላም ሁሉ መልካም ነው። በስደት ያላችሁ ፍት ወንድሞቼ ፈጣሪ ከክፉ ነገር ይጠብቃችሁ ይጠብቀን እያልኩኝ ወደ ዛሬ ትምህርት ይሄዳለው ማለት ነው። ዛሬ እዥላችሁ የመጣሁት የዶሮ መፈልፈያ ማሽን ዋጋና ዝርዝር መረጃውን ይዤላችሁ መጥቻለሁ፣ ማለት ነው። ይህም ማሽን አጠቃቀሙን ምን ምን እንደሚያስፈልገን መጀመሪያና ወደ ዋጋው እንሄዳለን ማለት ነው። በመጀመሪያ ደረጃ ይህንን ስራ ስንሰራ የሚያስፈልገን ዋናና የመጀመሪያው ነገር ምንድን ነው? ስራውን በቆራጥነት መስራት፣ ለስራው ትኩረት መስጠት ጊዜያችን መስጠት ያስፈልገዋል ማለት ነው። ዝም ብለን እንደ ትርፍ ነገር የምናየው ከሆነ በጣም አድካሚ ስራ ነው። እንደ ቀላል አይተነው በቀላል ነገር እንደምናልፉ አይደለም ግን፣ ትርፋማነቱ በጣም የተረጋገጠ ነው። ለምሳሌ እስከ አራት ሺህ ዶሮ የሚያመርቱ ማሽን አለ። አራት ሺህ ዶሮ አመረትን ማለት ተወልደው አድገው ምን ብለው ምን ብለው ለሽያጭ እስከሚቀርቡበት ድረስ ቢያንስ በ6 ወር ውስጥ እስከ 800 ሺህ ብር ያስገኘናል ማለት ነው ይሄ ስራ። ስለዚህ ይህንን ስራ ስንሰራ ትኩረት ልንሰጠው ይገባል ማለት ነው። በሁለተኛ ደረጃ ግዴታ ለነሱ የሚሆን ቤት ያስፈልገናል። ግቢ ሳይሆን ቤት ለነሱ በቆርቆሮ ምሁን በምን የተሰራ ራሱን የቻለ ቤት ያስፈልገናል ማለት ነው። ዋጋውን እንደርስበታለን። ሁላችሁም ዋጋው ላይ ትንሽ የቸኮላችሁ ይመስላል። እና ማለት ነው። በሶስተኛ ደረጃ ደግሞ ወሳኙ ነገር የመብራት ጉዳይ ነው። ምክንያቱም ይህ ማሽን እንቁላሉን ወስዶ ወደ ጫጩት ለመቀየር የሚወስደው ጊዜ 21 ቀን ነው። በዚህ በ21 ቀን ውስጥ የመብራት አገልግሎት ሊያገኝ ይገባል ማለት ነው። ምናልባት ለአንድ ሰዓት ለሁለት ሰዓት ቢጠፋ ምንም ይህን ያህል አይደለም። በተለይ ግን በሞቃታማ ሀገር የምትኖሩ ከሁለት ሰዓትም በላይ ቢቆይ ችግር የለውም። ምክንያቱም 37 ድግሪ አካባቢ የምትኖሩ ሰዎች ብዙም የመብራት እንትኑ ይህን ያህል አይደለም ማለት ነው። ለሁለት ሰዓትም ከሶስት ሰዓትም በላይ ቢቆይ ምንም ማለት አይደለም። ግን በቀዝቃዛ ሀገሪ የምትኖሩ ወይም ይህንን ስራ ቀዝቃዛ ቦታ ላይ የምትሰሩ ግዴታ መብራት ሊቋረጥ አይገባም ማለት ነው። በአራተኛ ደረጃ የማስቀምጠው ይህንን ስራ ስንሰራ ራሳችን ብቻችንን መስራት የለብንም። የግብርና ባለሙያዎችን በአቅራቢያችን የሚገኙ ግብርናዎችን በማናገር የዶሮቹን ጤና ክትትል ማድረግ ይኖርብናል። ምክንያቱም ይህንን ነገር ኢንቨስት አድርገንበት ገንዘባችን እስካፈሰስንበት ድረስ ጥሩ ትርፋማና ና በአጭር ጊዜ ሀብታም መሆን አለብን ብዬ አስባለሁ። እና እነዚህ ነገሮች ልናሟላ ይገባል። ወደ ዋጋው ከመሄድ በፊት አንድ ያሳቀኝ ከተመልካች የደረሰኝ አስተያየት አለ። የዚህን ጉዳይ በመጠያየቅ ላይ እያለን ይህንን ስራ ለምን በጣም ትርፋማ መሆኑን ታውቃለህ? እና ለምን ብቻህን አትሰራውም እና በአጭር ጊዜ አንተ ሀብታም አትሆንም ያለኝ ሰው አለ። ይህንን እንግዲህ እሱ በቅንነት ተመልክቶት ነው። እኔ ደግሞ እኔ ብቻ ሳይሆን መስራት ያለብኝ ሁላችንም ሰርተን ስራውን እኔ አይደለሁም እናንተ ብቻ ያደላችሁም፣ አንድ ሚሊዮን አስር ሚሊዮን ሰው ቢሰራው ለሀገራችን እድገት ነው። ሀገራችን ዶሮዎችን እስከ ወደ ውጭ እስከ ኢምፖርት ኤክስፖርት እስከ ማድረግ ድረስ የምደርስበት ሀገር ልንፈጥር እንችላለን። እንደምናውቀው በዓለም ላይ የመጀመሪያውን የዶሮ እንትን የያዘችው ብራዚል ናት፣ እና እኛም ደግሞ ይህንን ትርፋማ ስራ ሰርተን ሁላችንም የምንለወጥበት ሀሳብ ነው ብዬ አስባለሁ። ምክንያቱም በጣም አዋጭ ነው። እንደገና ደግሞ አንድ ጊዜ ደግሞ ወደሱ ከገባን ከስድስት ወር በኋላ በየወሩ በየወሩ የማይቋረጥ አራት መቶ አምስት መቶ ሺህ ብር የምናገኝበትም ሊሆን ይችላል ሊሆን ይችላል ነው። ምክንያቱም እንዳሰራሩ ነው እና አሁን የመጀመሪያውን ዋጋ ይዤላችሁ መጥቻለሁ በስምንት ደረጃ ነው ያሉት። ከዛም በታች ዋጋቸው የሚቀንሱ አይነቶች አሉ። እኔ ግን ለእኛ ቀለል የሚሉ አውቶማቲክ የሆኑ የመጀመሪያውን ቀን የሁለተኛውን ቀንና የሶስተኛውን ቀን ራሱ እንቁላሎችንም የሚያገለባብጥልን እኛ ምንም ነገር በእጃችን አንነካም ማለት ነው። የሚያስፈልገው የውሃ ወይም ሁማዲስ የሚባለውን በአረበኛ ምንድነው ሩጡባ ለነሱ ውሃውን ብቻቸክ እናረጋለን እናያለን ማለት ነው ከሶስት ቀን በኋላ ከሶስት ቀን በኋላ የመጀመሪያዎቹን ሶስት ቀናቶች ግን ራሱ ስለሚያገለባብጠው ምንም ነገር እኛ የምንነካው ነገር የለም ማለት ነው። እና እንግዲህ ወደ መጀመሪያው ከዝቅተኛው ነው የሚጀምርላችሁ። ዝቅተኛው ወይም ደረጃ አንድ ላይ የተቀመጠው 176 ዶሮ የሚያመርትልን ሲሆን ዋጋው 1300 ሳውዲ ሪያል ነው። 1300 ሳውዲ ሪያል በሪያል ነው የምነግራችሁ፣ በሳውዲ ዋጋ ነው የምነግራችሁ ማለት ነው። በሁለተኛ ደረጃ 264 ዶሮ ዋጋው 1650 ሪያል ነው። በሶስተኛ ደረጃ 528 ዶሮ ሲሆን ዋጋው 2400 ሪያል ነው። በአራተኛ ደረጃ ደግሞ 1056 ዶሮ ሲሆን ዋጋው 2700 ሪያል ነው። በአምስተኛ ደረጃ 1232 ዶሮ ሲሆን ዋጋው 2900 ሪያል ነው። በስድስተኛ ደረጃ 2112 ዶሮ የሚያመርትልን ሲሆን ዋጋው 4200 ሳውዲ ሪያል ነው። በሰባተኛ ደረጃ 3168 ዶሮዎችን የሚያመርትልን ሲሆን ዋጋው 5500 ሳውዲ ሪያል ነው። በስምንተኛ ደረጃ ደግሞ 4224 የሚያመርትልን ሲሆን ዋጋው 6500 ሳዑዲ ሪያል ነው። ስለዚህ ምን ምን ያለው አብሮት ምን የተካተተ ነገር ያለው እናያለን። ለዚህ ቻናል አዲስ የሆናችሁ ወይም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ከሆነ ሰብስክራይብ የምትሉ ምልክት በመጫን ከዛም የደውል ምልክቷን በመጫን ቤተሰብ መሆን ይችላሉ። እንማማራለን፣ ሀሳባችንን እንካፈላለን። የናንተንም ሀሳብ ኮሜንት ላይ ጻፉልኝ። ይህንን ቪዲዮ ደግሞ እስቲ ሁላችሁም አንዴ ሰከንድ ሳይፈጅባችሁ ላይኳን ተጫኖልኝ ማለት ነው። ኦኬ ይህ ነገር ወይም ይህ ማሽን የሁለት ዓመት ዋስትና አለው። ይህ ማሽን የሁለት ዓመት ዋስትና አለው። ይህንን ዋጋ ያገኘሁት አምጃድ ፈጋሳት የሚባል ድርጅት ሲሆን የማሽኖችን እያስገባ የሚሸጥ ድርጅት ነው። በሳውዲ አረቢያ ያላችሁ በየቤታችሁ ድረስ ሊያመጣላችሁ ይችላል። ከዛ እናንተ ካርጎ ማድረግ ትችላላችሁ ወይም እናንተ ከካርጎ ጋር ተነጋግራችሁ ወደ ካርጎ ቦታ ቀጥታ መላክ ትችላላችሁ። ምክንያቱም ክብደቱ ከፍ ያለ ስለሆነ አብዛኛው እስከ ትላልቁ ከ150 ኪሎ በላይ እና 250 ኪሎ እስከ 500 ኪሎ ሊመዝን ይችላል። እርግጠኛ አይደለሁም እንደ እቃው እንደ ዲዛይኑ ስለሚለይ ማለት ነው። እና ቀጥታ ወደ ካርጎ ቤት መውሰድ ትችላላችሁ ማለት ነው። እንደገና ደግሞ የስፔር ፓርት ወይም ይዘን ገብተን ኢትዮጵያ ላይ አንዷ ነገር ብትበላሽ፣ ወይ እንትኗ መቆጣጠሪያው፣ ወይም ደግሞ የውሃ መሳቢያው፣ ወይ ደግሞ አንድ ነገር ቢበላሽብን የእሱን የእቃ ስፔር ፓርት አንፈልግም። አብሮት በነፃ ተጨማሪ ሙሉ ስፔር ፓርት አብሮ ይመጣል ማለት ነው። ደስ የሚል ነገር አለው። ይህንንም ድርጅት በስልክ አናግሬያቸው አለው። አናግሬያቸው ያለው ዋጋ ዝርዝር እነሱ ናቸው የሰጡኝ ማለት ነው። ስልካቸውን አስቀምጥላቸዋለው ከእነሱ ጋር ተደዋውላችሁ መናገር ትችላላችሁ። በሪያድ ከተማ የምትኖሩ ደግሞ ቀጥታ ወደ ቦታው በመሄድ ከዛው ከቦታው ላይ ለሰውየው ደውላችሁ ከዛው ከቦታው ላይ አይታችሁ በምፈልጉት መጠን ልገዙ ትችላላችሁ። ከዚህ የሚቀንስ አይነት አለው። ይሄንኛው በየረፉ እንቁላሉ ወደ ጫጩት ሲሆን ከስር የሚቀበል አለው ማለት ነው። ሌላው ግን እናንተ በእጃችሁ አንቀሳቅሳችሁ ሌላ ቦታ የምትወስዱት ነው። ጫጩቶቹ ደግሞ ከተፈለፈሉ በኋላ ከስድስት ሰዓት እስከ 24 ሰዓት እንትን ማለት አይችሉም፣ ቶሎ መነሳት አይችሉም እና ጊዜ ስለሚወስድ ያንንም ነገር እንደ ግንዛቤ ልትወስዱት ይገባል። ከሳዑዲ አረቢያ ውጭ የምትገኙ በዱባይ፣ በቤሩት፣ በኩዌት፣ በኳተር፣ ባህረይን፣ ኦማን የተለያየ በአረብ ሀገራት የምትገኙ ደግሞ ከሰውየውን በዋትሳፕ አናግራችሁት ገንዘብ የምትልኩበት መንገድ ካለ የካርጎን ክፍያ መክፈል የምትችሉ ከሆነ ወደ ኢትዮጵያ ካርጎ እንዳያደርግላችሁ። ይህንንም ነገር አናግሬ ጨርሻለሁ። የምችለው ነገር ቢኖር ይሄ ነው። ዋናው ነገር ግን ለዚህ ቪዲዮ መዘግየት ዋናው ምክንያት ይህንን ማሽን ኢትዮጵያ ላይ እያፈላለኩ ስለነበረ ነው። ላገኝ አልቻልኩም። በጣም ይቅርታ ጠይቃለሁ። ኢትዮጵያ ላይ ያሉ ሀብታሞች ሁሉን ነገር በገንዘባቸው ይዘውታል መሰል። እንደዚህ አይነት ነገር የለም። በትልቅ ገንዘብ የሚንቀሳቀስ ካልሆነ በስተቀር ነው የሚሉት በፋብሪካ መልክ። ስለዚህ እኛ ደግሞ በትንሽ ነገር ተንስተን እነሱ የደረሱበት ደረጃ እንደርሳለን። ዋናው ራሳችንን ማሳመን ነው። እንደነገርኳችሁ ስራው አድካሚ ነው። በደንብ ሰዓታችንን፣ ጉልበታችንን፣ ሁሉ ነገራችንን ልንሰጠው ይገባል። ከዛ በኋላ እንደነገርኳችሁ በጣም ትርፋማ ነው የሚያደርገን ማለት ነው። እናም የስልክ ቁጥሩን እስክሪን ላይ እንደገናም ደግሞ ዲስክሪፕሽን ቦክስ ላይ እንደገናም ደግሞ ኮሜንት ላይ አስቀምጥላችኋለሁ። የእሱንም ድህረ ገጽ አስቀምጥላችኋለሁ። እናንተ ማየት ትችላላችሁ። ከእነሱ ጋር ኮሚኒኬት አድርጋችሁ ተደዋውላችሁ የምትፈልጉትን ማዘዝ ትችላላችሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ይህንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ቪዲዮ ስለዘገየባችሁ ሁላችሁንም ይቅርታ ጠይቃለሁ። በአጭር ቀን ውስጥ አቀርባለሁ ብዬ ነበር ያሰብኩት ግን ሁሉ ነገር እንዳሰብነው አይሳካልንም። በተለይ ስደት ላይ ሆነን በጣም ረጅም ሰዓት ነው የምሰራው፣ በተለይ በተለይ እኔ ከ14 ሰዓት በላይ ስለምሰራ በዚህ በማገኘው ታይም ነው ለእናንተም ይህንን መረጃ የማካፍላችሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ሁላችሁም ለምትሰጡኝ አስተያየት ከልብ አመሰግናለሁ። በጣም ደስ ደስ የሚል አስተያየት ነው የባለፈው ቪዲዮ ላይ ብዙ አስተያየቶችን ተመልክቻለው ከአንድ ሺህ በላይ አስተያየቶች መጥተዋል። ግን ከሁለት እና ከሶስት በታች ናቸው። በጣም ደስ የሚል አስተያየት ስለሆነ ሁላችሁንም ከልብ ላመሰግናችሁ እፈልጋለው አህመር ነበርኩ ከወሎ አፕ። ሰላም ሰንብቱልኝ።